እኔ የምለው ግን ለምንድን ነው ሁሉም ሰው ነገር ነገር ነገር ነገር የሚለው? ሁሉም ሰው ነገርኛ ምቀኛ፣ በቃ አንዱን ለአንዱ ሲያልፍለት የማይወድ ሁላችንም። ለምንድን ነው እንደዚህ የሆነ ሰው ትንሽ ነገር ከበለጠን እሱ ነው መሄደን መሳደብ፣ እሱ መሄደን መንቆር፣ ከሱ ጋር የሌለ ሰጣ ገባ ውስጥ መግባት ለምን? ቀኖች አንዳንድ ጊዜ የሚመጣው የሚመጡ ቀኖች በጣም ያስፈራሉ። በጣም ተንኮለኞች ናቸው። እግዚአብሔር በጣም ሲበዛ ለምን ምን አስፈለገ? ተንኮለኛ ስለሆነ የምንጨምረው ነገር የምንቀንሰው ነገር እንጂ የምንጨምረው ነገር የለም። ከፈጣሪ ቤት መራቅ ከፈጣሪ ደጅ መራቅ እንጂ ወደ ፈጣሪ የሚያቀርብ ነው